ወደ እውነት ያዘነበልኩ አጥብቄ ያዝኮኜ። ወማ አነ ሚነል ሙሽሪኪን እኔም ከእናንተ ጋር ካጋሪዎች አይደለሁም አለ። ወሓጀሁ ጃደለሁ ተከራከሩት ማለት ነው። ቀውሙሁ ህዝቦቹ ተከራከሩት። እንዴት ቃለ ይከራከሩታል እንዴ? ድንጋይ ይዘው ቃለ። አቱሓጁኒ እኮ ትከራከሩኛላችሁን፣ ወቀሳ አዘል ጥያቄ ነው። እስቲፋሙን ተውቢኺ ትከራከሩኛላችሁ ፊላህ በአላህ ጉዳይ ሰማያትና ምድርን በፈጠረው። ወቀድ ሃዳን አላህ መርቶኝ ሳለ ቀጥተኛውን መንገድ በሱ ትከራከሩኛላችሁ። ወላ አኻፉ ማ ቱሽሪኩነ ቢሂ እኔ እናንተ በሱ የምታጋሯቸውን ጣዖታት አልፈራም። ኢላ አየሻ አረቢ ሸይአ ጌታ የማንዳችን ካልፈለገ በስተቀር ከነሱ ሚነካይ ነገር የለም አለ ኢላ አን የሻአ ረቢ ሸይአ፣ ምን ማለት ነው? ለስቱ አኻፉ ሚን አስናሚኩም ፈኢንሃ ላተምልኩ ተምሊኩ ዱረን ፈተዱረኒ፣ አያችሁ መጉዳት አይችሉም ሊጎዱኝ። ወላ ነፍዓን ፈተንፈዓኒ፣ መጥቀምም አይችሉም ደርሰው ሊጠቅሙኝ። ኢላ አን የሻአ አላሁ፣ አላህ ቢፈልግ እንጂ። ይሄ ማለት ምንድን ነው? አላህ ከፈለገ እባብም ይነድፋል ጅብም ይበላል ጠላትም ያጠቃል ማለት ነው አያዙ በሐዲስ እንደ ተብራራው ወለው እጅተመዓት ዐለይከል ኢንሱ ወልጅኑ ዓላ አን የድሩከ ቢሸ ሰዎች ጅኖች በአንተ ላይ ቢሰባሰቡ በሆነ ነገር ሊጎዱህ ላ የድሩነከ ቢሸ በአንዳችን ነገር አይጎዱህም ኢላ ቢሸን ቀድ ከተበሁላሁ ﷲ ዐለይክ ﷲ በዚህ ትጎዳለህ ለፈተና ብሎ በጻፈብህ ነገር እንጂ። ስለዚህ ነገሩ ያለው ዋጋ ነው። ይሄ ማለት ነው። ወሲዐ ረቢ ኩለ ሸይእን ዕልማ አላህ ሁሉን ነገር በእውቀት አካበበ። አፈላ ተተዘከሩን አትመከሩም፣ አትገሰጹምን። ወከይፈ አኻፉ እኔ እንዴት ልፈራ ይቻለኛል ማሽረክቱም እናንተ በአላህ ላይ ያጋራችኋቸውን ጣዖታት ወላ ተኻፉነ እማትፈሩ ሆናችሁ እናንተ አነኩም አሽረክቱም ቢላሂ እናንተ በአላህ ላይ ማጋራታችሁን እማትፈሩ ስትሆኑ ማለም ዩነዝል ብሂ አለይኩም ሱልጣና ማለም ዩነዝል ብሂ አላህ ያላወረደበትን ነገር አለይኩም በእናንተ ላይ ሱልጣና ማስረጃን ማለት ነው። እንዲህ ያለ ጣዎት እኔ ዘንድ ቦታ አለው አምልኩት ብሎ ያለዋለ አላህ የለም። በራሳችሁ ማለት ነው። ኢን ህየ ኢላ አስማኡን ሰመይቱሙሃ አንቱም ዋህባውኩም እናንተና አባቶቻችሁ ተሰባስባችሁ ስም የሰጣችኋቸው እንጂ አላህ ያወረደው ነገር የለም። ፈአዩ ልፈሪቀይኒ ለመሆኑ ከሁለቱ ቡድን ከአማኞችና ከካሃዲያን አሐቁ ቢልአምን ጸጥታ፣ ሰላም ፊ ዱኒያ ወአልአኪራ ማን ነው የሚገባው ሰላም ለመሆን ነጃ ለመውጣት ኢንኩንቱም ተዕለሙን የምታውቁ ከሆነ ንገሩኝ እስቲ። አለዚነ አመኑ እነኛ ያመኑት፣ ወለም የልብሱ ኢማነሁም ቢዙልሚን እምነታቸውንም ለምየልብሱ ለም የኽልጡ ያልደባለቁ ለም የኽልጡ ኢማነሁም ብዙልሚን በበደል ብሽርኪን ማለት ነው አምነው እምነታቸውን በሽርክ በበደል ያልደባለቁ ኡላኢከ ለሁሙል አምኑ እነኛ ፊ ዱንያ ወል አኺራ ለነሱ ጸጥታ አለላቸው አማን ሰኪና ጡማኒና። ወሁም ሙህተዱን እነሱም የተቀኑ ናቸው። ወቲልከ ሁጀቱና እነኝህ ናቸው ይህች ነች ማስረጃችን አተይናሃ ኢብራሂም ለኢብራሂም የሰጠነው አላ ቀውሚሂ በህዝቦቹ ላይ ባለድል ይሆን ዘንድ ነርፈዑ ደረጃቲን መነሻ የፈለግነውን ደረጃቲን በደረጃዎች ከፍ እናደርጋለን። ኢነ ረበከነሁ ጌታ ሐኪሙን ጥበበኛ ነው። ዓሊሙን አዋቂ ነው። ወወሃብና ለሁ በእሳት ተፈትኖ እሳት ውስጥ ሩሮ ከወጣ በኋላ ሰጠነው ኢስሓቀ ኢስሓቅን፣ ወያዕቁበ ያዕቁብንም ሰጠነው ከኢስሓቅ በኋላ ወሚን ወራእ ኢስሓቀ ያዕቁብ እንዳለው። ኩለን ሁላቸውንም ሀደይና ቀጥተኛውን መንገድ መራናቸው። ወኑሐን ኑሕንም ሀደይና ሚንቀብሉ

መንሱብ ነው። ዳውደ ዳውድንም መራን። ወሱለይማነ ሱለይማንንም መራን። ወአዩበ አዩብንም ቀጥተኛውን መንገድ መራን። ወዩሱፈ ዩሱፍንም ወሙሳ ሙሳንንም ሃሩነ ሃሩንንም ወሃሩነ ወከዛሊከ ነጅዚ በእንዲህ መልኩ እንመነዳለን አልሙሕሲኒን አሳማሪዎችን። ወዘከርያ ዘከርያንም ቀጥተኛ መንገድ መራን። ወያሕያ ያሕያንም ወዒሳ ዒሰ ብነ መርየምንም ወኢልያሰ ኢልያስንም ሁሉም እነ አንቢያው በኒ እስራኤል ናቸው። ኩሉን ሁላቸው ሚነ አሳልሒን ከደጋግ አላህ ባሮች መካከል ናቸው። ወኢስማዒለ ኢስማዒልን መራ ነው። ወሊየሳ የሰዕንም ወዩኑሰ ዩኑስንም ወሉጣ ሉጥንም መራ ነው። ወኩለን ሁላቸውንም ፈልና አለ ልዓለሚን በጊዜው ካሉ ሰዎች አለ አለሚ ዘማኒህም አበለጥ ናቸው። ወምን አባኢህም ከአባቶቻቸውም፣ ወዙርያትህም ከትውልዶቻቸውም፣ ወእኽዋንህም አብረው ካሉ ወንድሞቻቸውም መካከል ወጅተበይናሁም መረጥናቸው። እስጠፈይናሁም ወሃደይናሁም መራናቸው። ኢላ ሲራጢን ሙስተቂም ወደ ቀጥተኛው መንገድ። ዛሊከ ሁደ ላ ያ የአላህ መመሪያ ነው። የህዲ ቢሂ በዚህ በመመሪያው አላህ ይመራል። መን የሻእ ሚን ዒባዲሂ ከባሮቹ የፈለገውን አላህ ይመራል። ወለው አሽረኩ እላይ የተጠቀሱት ደጋግ ያለ አባሮች ወለው አሽረኩ በአላ ላይ ቢያጋሩ ኖሮ ለሓቢጠ ዓንሁም ከነርሱ ይሰረዝ ውድቅ ይሆን ነበረ። ማካኑ ያዕመሉን ይሰሩት የነበረው ደጋግ ሥራ ኡላኢከ እነኛ አለዚነ አተይናሁም ልኪታበ እነኛ መጽሐፍን የሰጠናቸው ናቸው። ወል ሑክመ የማስተዳደር ስልጣንን የሰጠናቸው ነብይነትን ሁክመ ማለት የማስተዳደር ስልጣንን ወኑቡወተ ነብይነትን የሰጠናቸው ናቸው። ላ እንየክፉር ቢሃ ቢክዱ ሙሐመዶይ ሃውላይ እነኚህ እነኚህ የመካ ሙሽሪኮችን ነው። አስተውሉ አስተውሉ። እንየክፍር ቢሃ ሀኡላ እነኚህ በአንተ ዙሪያ ያሉት በዚህ መመሪያ ቢክዱ ፈቀድ ወከልና ቢሃ በእርግጥ በዚህ ምትክ አስቀምጠናል ቀውመን ህዝቦችን ለይሱ ቢሃ ቢካፊሪን በአላህ መመሪያ ከሃዲ የማይሆኑ እንደ ነቢያትና ተከታዮቻቸው አይነትን አስቀምጠናል። ኡላኢከ እነኛ ላይ የተጠቀሱት ደጋግ ያላህ ባሮች አለዚነ ሀደ አላህ አላህ የመራቸው ናቸው። ፈቢሁዳሁ ሙቅተዲህ በእነሱም መመሪያ አንተ ተከተል። አርአያ ይሁኑ ተምሳሌት። ኩል ብለህበል ላ አስአሉኩም አለይህ አጅራ እኔም ከአላህ ዘንድ ወደ እኔ የተላለፈውን መመሪያ በማስተማር እኔ ወሮታን ደሞዝን አልጠይቃችሁም። ኢን ሁወ ኢላ እሱም አይደል ኢላ ዚክራ ሊልዓለሚን ለዓለማት የመጣ ዚክራ ተግሳጽ ምክር እንጂ